የሰውነት ጠረን የሚመጣው ከላብ ነው ብሎ ማሰብ የተለመደ ስህተት ነው። የሰው ላብ ምንም አይነት ሽታ የለውም ማለት ይቻላል። የሰውነት ጠረን የሚፈጠረው በሰው ቆዳ ላይ የሚገኙ ባክቴሪያዎች በላብ ውስጥ የሚገኙትን የፕሮቲን ሞለኪሎች በመሰባበር እና በዚህም ምክንያት ጠረን ሲፈጥሩ ነው። የሰውነት ጠረን የተለመደ ችግር ቢሆንም የአንድን ሰው የኑሮ ጥራት በከፍተኛ ሁኔታ ሊጎዳ ይችላል። ዋና ዋና መንስዎቹ በአብዛኛው ከአንድ ሰው የንጽህና አጠባበቅ ልማዶች የሚመነቹ ቢሆንም በአንዳንድ ሁኔታዎች የሰውነት ጠረን ይበልጥ ከባድ የሆነ ስር የሰደደ የጤና ችግር ምልክት ሊሆን ይችላል። ሰውነታችን በአፍና በሌሎች የአካል ክፍተቶች፣ እንዲሁም በሰውነት ፈሳሾች ውስጥ ጠረን ሊያመነጭ ይችላል። ሆኖም ይህ ቪዲዮ የሚያተኩረው ከአንድ ሰው ቆዳ በሚመነጩ ጠረኖችና እንዲሁም በላብ ውስጥ ባሉ የባክቴሪያ ሂደቶች ላይ ነው። በመሆኑም የሰውነት ጠረን ምክንያቶችና እንዲሁም ደግሞ መፍትሄው ምን ይመስላል የሚለውን በዚህ ቪዲዮ ላይ አጠር አድርገን የምናይ ይሆናል። ይህ ቻናል አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የሰውነት ጠረን ከአንድ ሰው በተፈጥሮ የሚመጡ ሽታዎችን ሁሉ የሚያጠቃልል አጠቃላይ ቃል ነው። የሰው አካል ጠረን አምጪዎች በመባል የሚታወቁት የተለያዩ አይነት ሽታ ያላቸውን ንጥረ ነገሮች ማመንጨት ይችላል። ከነዚህ ውስጥ ብዙዎቹ ለመደበኛ የአካል እንቅስቃሴ አስፈላጊ ሲሆኑ በትንሽ መጠን ሲኖሩ መጥፎ ሽታን አያስከትሉም። ሆኖም እነዚህ ውህዶች በቆዳ ላይ ከመጠን በላይ ሲከማቹ በቀላሉ የሚታወቁና የሚለዩ ሽታዎችን ሊያስከትሉ ይችላሉ። የሰውነት ጠረን በተለይ በጉርምስና እድሜ ወቅት ይበልጥ ጎልቶ መታየት ይጀምራል። ምክንያቱም በዚህ ጊዜ ሆርሞኖችና ላበጤዎች ይበልጥ ንቁ ይሆናሉ። ውፍረት ያለባቸው ሰዎች እንዲሁም እንደ ስኳር በሽታ ያሉ የተወሰኑ የጤና ችግሮች ያለባቸው ሰዎችም ለሰውነት ጠረን ይበልጥ ተጋላጭ ይሆናሉ። ላብ ራሱ ለሰዎች በተግባር ሽታ የለውም። ሆኖም ግን ባክቴሪያዎች በፍጥነት በመባዛት ላብን ወደ አሲድነት ሲከፋፍሉት፣ ደስ የማይል ሽታን ሊያስከትል ይችላል። በውጤቱም ከመጠን በላይ ላብ የሚያልባቸው ሰዎች እንደ ሃይፐርሃይድሮሲስ ያለባቸው ማለት ነው የሰውነት ጠረን ለመፍጠር ይበልጥ ተጋላጭ ሊሆኑ ይችላሉ። የሰውነት ጠረንም በከፍተኛ ሁኔታ የሚከሰትባቸው ቦታዎች እግር፣ ብሽሽት፣ ብብት አካባቢ፣ ብልት አካባቢ፣ የብልትና ሌሎች ፀጉሮች ያሉበት አካባቢ ቱቢኬር የምንለው ቦታ ላይ ማለት ነው፣ እምብርት ላይ፣ ፊንጢጣ፣ እንዲሁም ደግሞ ከጆሮ ጀርባ ባሉ አካባቢዎች ላይ ነው። አሁን በመቀጠል ደግሞ የሰውነት ጠረን የሚከሰትባቸውን ምክንያቶች እንመለከታለን። የሰው ቆዳ ሁለቱንም ኤክሪንና እንዲሁም ደግሞ አፖክሪን የተባሉ የላብ እጢዎችን ይዟል። አፖክሪን እጢዎች በጉርምስና እድሜ ላይ መስራት የሚጀምሩ ሲሆን በብብትና እንዲሁም ደግሞ በብሽሽት አካባቢ ካሉ ጸጉር ስሮች ጋር የተያዙ ናቸው። እነዚህ እጢዎችም በመጀመሪያ ሽታ የሌለው ነገር ግን የበዛ ፕሮቲን የያዘና እንዲሁም ደግሞ ወፍራም የሆነ ላብን ያመነጫሉ። ይሁን እንጂ ባክቴሪያዎች ይህንን ብዙ ፕሮቲን ሲሰባብሩት ጠረን አምጪ ሞለኪውሎችን በከፍተኛ መጠን ስለሚያመርቱ የሰውነት ጠረን ያስከትላሉ። በተቃራኒው ኤክሪን ላብ እጢዎች ደግሞ በዋነኛነት የሰውነት ላብ በማውጣት ሙቀትን እንዲቆጣጠር ያደርጋሉ እናም ከሰውነት ጠረን ጋር በተያያዘ በጠንካራ ሁኔታ የተቆራኙ አይደሉም። በሚያልበን ቁጥርም ደስ የማይል የሰውነት ጠረን የማመንጨት እድላችን የሰፋ ነው። አንዳንድ ሰዎች ደግሞ ከሌሎች ይልቅ ለከፋ የሰውነት ጠረን የበለጠ ተጋላጭ ናቸው። ከዚህም ባሻገር ለሰውነት ጠረን አጋላጭ የሆኑ አንዳንድ ሪስክ ፋክተር የምንላቸው ሁኔታዎች አሉ። እነዚህን ስንመለከት የሆድ ድርቀት ካለ ይሄ ማለት በቂ ፈሳሽ አለመውሰድ፣ ሁልጊዜ ፕሮቲን ያላቸው ምግቦች ማዘውተር፣ አልኮል ሲጋራና ጫትን መጠቀም፣ የቫይታሚን እጥረቶች መኖር፣ ጥሩ ጠረን የሌለው ዶዶራንቶችን መጠቀም፣ ስኳር የሚበዛባቸው ምግቦችና እንዲሁም ደግሞ መጠጦችን አዘውትሮ መጠቀም፣ ከመጠን በላይ ውፍረት ሲኖር፣ ቅመም የበዛባቸውን ምግቦችን መመገብ የተወሰኑ የጤና ችግሮች ካሉብን ይሄ ማለት ለምሳሌ እንደ ስኳር በሽታ፣ የኩላሊት ሕመም ወይም ደግሞ የጉበት ችግሮች ካሉብን ከመጠን በላይ እንቅስቃሴ የምናደርግ ከሆነ ምክንያቱም እንቅስቃሴ ማድረግ በተለመደው የሰውነት ሽታ ላይ ለውጥን ስለሚያመጣ ማለት ነው። ሌላው ውጥረት ወይም ደግሞ መጨናነቅ ካለ ጭንቀት ወይም ደግሞ ውጥረት የአፖክሊን እጢዎች የትርፍ ስራ ሰዓት እንዲሰሩ ያደርጋቸዋል። አፖክሊን እጢዎች ማለት ሽታ ያለው ላብ የሚያመጡ እጢዎች ማለት ነው። ታዲያም እነዚህ እጢዎች ጭንቀት በሚኖርበት ሰዓት እንዲሰሩ ያደርጋቸዋል ማለት ነው። ሌላው አጋላጭ የሚባል ሁኔታ ዘር ወይም ደግሞ ጄኔቲክስ ነው። አንዳንድ ሰዎች ከሌሎች ይልቅ የሰውነት ሽታ ለማዳበር በጣም የተጋለጡ ይሆናሉ፣ በዘር አማካኝነት ማለት ነው። ሌላው ጾታችንም እንዲሁ አጋላጭ የሆነ ሁኔታ ነው። ይሄ ሲባል የችግር ሴቶች ላይ ቢከሰትም ወንዶች ላይ ግን የበለጠ በይበልጥ የሚከሰት ነው። ምክንያቱም ደግሞ ወንዶች ብዙ ጸጉር ስላላቸው ስለዚህም ብዙ አፖክሊን እጤዎች ይኖራቸዋል ማለት ነው። አፖክሊን እጤዎች አንድ ሰው ጉርምስና ላይ ከደረሰ በኋላ ንቁ ስለሚሆኑ የሰውነት ጠረን መጀመር የሚጀምረውም በጉርምስና እድሜ ላይ ከደረሱ በኋላ ነው ማለት ነው። በመሆኑም ብዙ ጸጉር ባለበት ብዙ የሚሆኑ የአፖክሊን እጤዎች ስለሚኖሩ ወንዶች ደግሞ ከሴቶች በይበልጥ ብዙ ጸጉር ስለሚኖራቸው ለሰውነት ጠረን የበለጠ ከሴቶች ይበልጥ ተጋላጭ ይሆናሉ ማለት ነው። ይህ የሚያሳየን ፆታችንም ለሰውነት ጠረን አጋላጭ የሆነ ሁኔታ ነው ማለት ነው። እናም እነዚህ ሁኔታዎች እንደ አጠቃላይ እንግዲህ ለሰውነት ጠረን አጋላጭ የሚባሉ ሁኔታዎችና እንዲሁም ደግሞ ምክንያቶች ናቸው ማለት ነው። አሁን በመቀጠል የሰውነት ጠረንን ለመቀነስ የሚረዱ መፍትሄዎችን እናይና ይህንን ቪዲዮ የምናጠናቀቅ ይሆናል ማለት ነው። የሰውነት ጠረንን ለመቀነስ የሚረዱ መፍትሄዎች ወይም ደግሞ መንገዶች ምንድናቸው? ናቸው አዘውትሮ ሞቅ ባለ ውሃ መታጠብ ያስፈልጋል። ይሄ ማለት ቢያንስ በቀን አንድ ጊዜ፣ በተለይ ደግሞ በሞቃታማ እርጥበታማ በሆኑ አካባቢዎች ደግሞ በቀን ሁለት ጊዜ ገላ መታጠብ ያስፈልጋል። ይሄ ማለት በአጭሩ የሰውነት ንጽህናን መጠበቅ የመጀመሪያው መከላከያ የሆነ መንገዱ ነው። ሌላው ጸረ ባክቴሪያ ሳሙናን መጠቀም የብብት ንጽህናን መጠበቅ ያስፈልጋል። ሽቶ ትክክለኛ የሽቶና እንዲሁም ደግሞ የዶዶራንት ምርቶችን መጠቀምና መምረጥ ያስፈልጋል። ሌላው አየር የሚያዘዋውሩ ልብሶችንና ሰውነት ላይም የማይጣበቁ ልብሶችን መልበስ ያስፈልጋል። ይሄ ማለት ላብ የማይፈጥሩ ልብሶችን መጠቀም ማለት ነው። ሌላው ላብ በቆዳ ላይ የሚይዙ ጨርቆችን ማስወገድ ያስፈልጋል። እነዚህም የሰውነት ሽታ እንዲዳበር የተሻለ የመራቢያ ቦታን ስለሚፈጥሩ ማለት ነው። በመሆኑም ይሄንን ማስወገድ ያስፈልጋል። ከአመጋገብ ጋር በተያያዘ ደግሞ ቅመማ ቅመም የበዛባቸውን ወይም ደግሞ የሚያቃጥሉ ምግቦችን ከአመጋገብ ማስወገድ ወይም ደግሞ መቀነስ ያስፈልጋል። ለምሳሌ እንደ ቃሪያ፣ ነጭ ሽንኩርት፣ ቁንዶ በርበሬ፣ ብሮኮሊ እናም ደግሞ ቀይ ሽንኩርት ያሉ ምግቦች ጠንካራ ሆነ የሚሸቱ ምግቦች በመሆናቸው የሰውነት ጠረን እንዲመጣ ያደርጋሉ ማለት ነው። ለምሳሌ ሽንኩርትን ብናየው ሽንኩርት በደም ስር ውስጥ በመሄድ የሰውነት ጠረን እንዲመጣ የሚያደርግ ምግብ ነው። ስለዚህ በአጭሩ ቅመም የበዛባቸውን የሚያቃጥሉ ምግቦችን መቀነስ ያስፈልጋል ማለት ነው። አልኮልንም እንዲሁ ማስወገድና መቀነስ ያስፈልጋል። ለምን ቢባል አልኮል በላብ ሽታ ላይ ተጽዕኖን ሊያሳድር ስለሚችል ነው። ቅድም ሪስክ ፋክተር ከምንለው ምክንያቶች ውስጥ አልኮል የሚመደብ በመሆኑ አልኮልን መቀነስና ማስወገድ አስፈላጊ ነው። ሌላው አስፈላጊውና ትልቁ ነገር ውሃ መጠጣት ያስፈልጋል። ውሃ ሲባል በቀን ከስምንት እስከ አስር ብርጭቆ ውሃን መጠጣት ያስፈልጋል ማለት ነው። ሌላው አስፈላጊውና ማድረግ የሚገባው የሰውነት ጠረንን ለመቀነስና እንዲሁም ደግሞ ለመከላከል በብብትና በሌሎች የሰውነት ክፍሎች ያለ ፀጉርን መላጨትና ማስወገድ ነው። ፀጉሩ ላብ ይዛል፣ እናም ደግሞ ባክቴሪያዎች ሊበቅሉ የሚችሉበት ጥሩ አካባቢን ይፈጥርላቸዋል በመሆኑም ጸጉርን ማስወገድ የሰውነት ሽታን ለመቆጣጠር ይረዳችኋል ማለት ነው። ጸጉር ባለበት አካባቢ ሁሉ የአፖክሪን እጢዎች በጣም በከፍተኛ ሁኔታ ስለሚኖሩ ጸጉርን ማስወገድ ወይም ደግሞ መቀነስ ይህንን የሰውነት ጠረን ለመከላከል ይረዳል ማለት ነው። ስለዚህም ከብዙ በጥቂቱ እነዚህን ጥቂት የሚባሉ መንገዶችንና ዘዴዎችን በመከተል መጥፎ የሆነ የሰውነት ጠረንን ማስወገድና መከላከል ይቻላል ማለት ነው። በዚህም የማይሻልና እንዲሁም ደግሞ የማይድን ከሆነ ግን ሕክምና ማድረጉ አስፈላጊ ነው። በመሆኑም ይህ ቪዲዮ በጣም ጠቃሚና እንዲሁም ደግሞ አስተማሪ እንደሆነ ግምቴ ነው። ሌሎችንም ሊጠቅምና ሊያስተምር ስለሚችል ቪዲዮን በቅንነት ሼር እንድታደርጉልኝ ጠይቃችኋለሁ። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ በቀጣይነት በርካታ የሆኑ የጤና ቪዲዮዎችን እንዲሁም ደግሞ ዝግጅቶችን እያነሳን የምንማማርበት ይሆናል ማለት ነው። ለዛሬ በዚህ ይብቃን። በቀጣዮች አስተማሪ ቪዲዮ እስከምንገናኝ ቸር ሰንብቱ።